ሰላም ጤና ይስጥልን። አድማጭ ተመልካቾቻችን ህዳር 16 2018 ዓ.ም ተምረተ ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። ዝርዝር የግንባር መረጃዎችን በዚህ ሰዓት የምትከታተሉ ይሆናል። በተለያዩ አካባቢዎች ያሰባሰብኳቸውን ዝርዝር የግንባር መረጃዎች በቅደም ተከተል የምትሰሙ ይሆናል። እንደዚሁ ደግሞ አዲስ የአየር ኃይል ስምሪትን በተመለከተ አዲስ ተጨማሪ መረጃ ይዣለሁ። ትላንትና ከነበረውና ትላንትና ካደረስኳችሁ መረጃዎች ባሻገር በትላንትና ሁለት እንግዲህ አዲስ አጥፍቶ ጠፊ ድሮኖችን በውጊያ ላይ ለማዋል በአማራ ክልል በሚደረገው ውጊያ ወደ ግንባር በርካታ ድሮኖች እየተጓጓዙ ነው የሚል መረጃ ወጥቶ ነበር። እነዚህ ከመደበኛው ድሮን ይለያሉ። ሚሳይል ተኳሽ ወይም ደግሞ ቦምብ ጣይ አይደሉም። ራስ ጥለው አይመለሱም። ራሳቸውንም የሚያጠፉ የሚያቃጥሉ ናቸው። እነዚህም በተመለከተ እንግዲህ ከሚቀጥለው ሳምንት ጀምሮ በግንባር የሙከራ ላይ ይውላሉ በሚል እንግዲህ አሁንም የአማራ ህዝብ የጦር መሳሪያ መሞከሪያ ሊሆን ነው። ከዚህ ጋር በተያያዘ ያለው መረጃ ጨምሮ የተለያዩ ዝርዝር መረጃዎችን እንደዚሁም ደግሞ ተጨማሪ የአየር ኃይል ስምሪት በተመለከተ የደረሱኝን መረጃዎች በሰዓቱ ወደ እናንተ የማደርስ ይሆናል። በምዕራብ ጎንደር የተለያዩ አካባቢዎች፣ ባህር ዳር ዙሪያ እና በተለያዩ አካባቢዎች አሉ። ዝርዝር የግንባር መረጃዎችን አደርሳችኋለሁ። እንደዚሁም ደግሞ ወደ ቆላ ተንቤንና አካባቢ የሚወስዱንም ተጨማሪ መረጃዎች አሉ። ወደ አዲስ አበባ የሚወስደን መረጃ አለ። እነዚህን ሁሉ በአንድ ላይ በዚህ አጭር ደቂቃ ካስቸው ወደ እናንተ አደርሳለሁ። እናንተ አብራችሁ መቆየት ሀሳብ አስተያየት ቢኖራችሁ ጥቆማ ዜና ጂሜል ዶትኮም ላይ ሀሳብ አስተያየቶቻችሁን ልታደርሱ ትችላላችሁ። ብዙዎቻችሁ እያደረሳችሁ ስለሆነ በእጅጉንም አመሰግ ነው። ከአደረሳችሁኝ የሀሳብ አስተያየቶች መካከል አንድ በውጭ ሀገር ቆይታ አድርጎ ወደ ሀገር ውስጥ የተመለሰ የዘወትር አድማጅ ተመልካች የተመለከተውን ምልከታ ጨምሮና ትላንትና የወጣ አንድ ቪዲዮ ነበር፣ በማህበራዊ ሚዲያው ላይ መነጋገሪያ የሆነ ቪዲዮ። ይህንም በተመለከተም ብዙዎቹ አስተያየት አደረሳችሁኛል። አስተያየት ከአደረሳችሁ መካከል ቪዲዮውን በተመለከተ እንግዲህ ቪዲዮ ለፕሮፓጋንዳ አገልግሎት እንዴት እየዋለ እንደሆነ እና ከዚህ ጋር በተያያዘ ያለው ጉዳይ ግልጽ መሆን አለበት። ሁለተኛ ደግሞ የጊዜ ቅደም ተከተል ያለው እና አሁን የብልጽግና የማህበራዊ ከ222 በላይ የብልጽግና የሚዲያ ሰራዊት አሁን አክቲቭ ሆኖ እየተንቀሳቀሰ እንደሆነ ትላንትና የደረሰ መረጃ ያሳያል። ከአሁን በፊት ቁጥሩ ከዚህ ቀን ሰልባልም አሁን አክቲቭ ሆኖ አንዱ አንዱን ሸር እያደረገ መረጃ እየተለዋወጠ ላይክ እያደረገ ገጾችን የሚከታተል 220 ሺህ የብልጽግና የሚዲያ ሰራዊት ይሄ በብልጽግና በሚዲያ ሰራዊት የማህበራዊ ሚዲያ አደረጃጀት ውስጥ የተካተተው ሲሆን ከዛ ውጭ ያለው አጠቃላይ የፓርቲው መዋቅር የካድሬዎቹ የአባላት መዋቅር በሙሉ የብልጽግና የማህበራዊ ሚዲያ ላይ ንቁ ተሳትፎ እንዲኖረው ትእዛዝ ተሰጥቷል። ይህንን ጨምሮ ሌሎችም እንደዚሁ በዚህ ይታይ የነበረው አሰቃቂ ቪዲዮ እውነት ለመናገር ቪዲዮ አሰቃቂ ነው። ይሄ የሐሙራቢ ህግ የሚባል አይነት ከብዙ ሺህ ዘመናት በፊት የነበርረ አይነት እጅግ በኋላ ቀር እየሆነ ነው። ይህንን የማያወግዝ ሰው የለም። ጉዳዩ ግን ለምን ዓላማ ተፈልጎ ነው ይሄ የፈጸሙት ልጆች በመንግስት እጅ ሰጥተዋል ከተባሉ ከአስራ አንድ ቀናት በኋላ እንደገና በቁጥጥር ስር ውለዋል የሚል ቪዲዮ እና ይሄ የወጣው የሚለው ጉዳይ ሲታይ እንግዲህ አንዱ የፕሮፓጋንዳ መረጃ ነው። አሁን የብልጽግና ሰዎች ይህን ለማስተባበል እንግዲህ እጅ ከሰጡ በኋላ ትናንትና በቁጥር ስር ውሏል፣ ያሉትን ከሞባይሉ ተገኝቶ ነው በሚል ይህንን ለማድረግ ለማስተባበል እየሞከሩ ነው። እንግዲህ በዚህ መሀል ያሉት ጉዳዮች ምንድን ናቸው የሚለው እንግዲህ ወንጀል የተፈጸመበት ሰውም አሰቃቂ ድርጊት የተፈጸመ ሰውም ወገናችን ነው። ለሱም እንግዲህ ሁሉም ሰው መራራቱ እና ጭካኔ ተግሞላበት ተግባር የፈጸሙትን ደሞ አረመኔዎች ደግሞ ማውገዝ ከሁሉም ሰው የሚጠበቅ ነው። ይሄ በዚህ ባለበት ሁኔታ ግን ከዚህ ባለፈ ግን የአማራን ሕዝብ ጥያቄዎች እና ከአሁን በፊት ከዘመናት የተለያዩ የፖለቲካ ትርክቶች ጋር በማዛመድ በተለያዩ አካባቢዎች የፖለቲካዊ እና ለሃይማኖታዊ ጉዳይ ይህንን ይዞ መንቀሳቀሱ የፖለቲካ ዓላማና ግቡ ምንድን ነው የሚለው ላይ በማወቅም ይህን ባለማወቅ የሚሳተፉ ሰዎች የአማራ ሕዝብ የፖለቲካ ጥያቄ የለውም፣ የአማራ ሕዝብ ጥያቄዎች በዚህ መንገድ የሚገለጹ ናቸው የሚለውን ለማሳያነት የሚያቀርቡ ብዙ ሰዎች ተሳስተው ሌሎችን የሚያሳስቱ አሉ። ይሄ በቅንነት የሚያደርጉ ናቸው አንዳንዶቹ ደግሞ ሆን ብለው አስበውበት ይህንን ጉዳይ የሚወስዷሉ። እንግዲህ በተለይ ሃይማኖታዊ ባህር ያላቸው የማህበራዊ ሚዲያ ገጾች፣ የብልጽግና የፖለቲካ ድጋፍ ያላቸው ከዛ ቀደም ብሎ የተለያዩ ጉዳዮችን ሲያሰራጩ የነበሩ ማህበራዊ ሚዲያዎች ጉዳዩን በምን መንገድ እየወሰዱት እንደሆነ ለማየት ይቻላል። ያሞና ይህ እንደዚህ አይነት ድርጊት የፈጸሙ ሰዎች በህግ ቁጥጥር ስር መዋል አለባቸው መጠየቅ አለባቸው። ተገቢውን ፍርድ ማግኘት አለባቸው። የማህበረሰቡን ሞራልና እንዳይደገም የሚያደርግ እርምጃ መወሰድ አለበት። ከዛ ባለፈ ግን በየትኛውም ጉዳይ ሊደበቅ የማይችል የአማራ ህዝብ የፖለቲካ ጥያቄ አለ። የአማራ ህዝብ ላለፉት ሃምሳ ዓመታት ከዛ በኋላ በየዘመናቱ እንግዲህ በየአገዛዙ ተርሞች በነበሩ ግፍና ሰቆቃዎች እዚህ ደረጃ ላይ ደርሷል። አሁን ማንነታዊ መገለጫዎቹ እንዲዋረድ እየተደረገም ጭምር ነው የሚገኘው። ስለዚህ የህዝብ የፖለቲካ ጥያቄ ያሉ የፖለቲካ ጥያቄዎችን ለማስመለስ በሚደረጉ እንቅስቃሴዎች ውስጥ እንደዚህ አይነት ለፕሮፓጋንዳ አገልግሎት የሚሉ ጉዳዮችን እያስቀደሙ የህዝብን ጥያቄ ዝቅ አድርጎ እና በሌሎቹ በኩል ደግሞ አጠቃላይ ህዝብ ባሉታዊ መንገድ እንዲታይ የሚደረጉ ጉዳዮች ጥንቃቄ የሚያስፈልጋቸው ናቸው። ይህንን ማጣራትና ተገቢ እርምጃ መውሰድ ከአሁን በፊትም በተደጋጋሚ ሁሌ በፕሮግራም መግቢያዎች ላይ እኔ የማቀርባቸው ፕሮግራሞች አሉ። እንደዚህ አይነት ጉዳዮች እየተደጋገሙ በሄዱ ቁጥር ትልቅ ሚዲያዎችን፣ ትልቅ በጀት፣ ትልቅ ገንዘብ፣ ትልቅ የማህበራዊ እንዲሁም መደበኛ የሚኒስትር ሚዲያዎችን አደረጃጅና መዋቅር መሰረተ ልማት ያለው ብልጽግና ፕሮፓጋንዳዎችን በምን መንገድ ሊጠቀም እንደሚችል በተለያየ ጊዜ ማሳሰቢያዎች ሲወጡ ነበር። ይሄ እውነተኛ የፖለቲካ ዓላማ ያላቸውን ፋኖች ነው የከፋ ዋጋ የሚያስከፍለው። እነሱም ብቻ ሳይሆን የአማራ ሕዝብንም ጨርሶ ዋጋ ያስከፍላል። በፋኖ ትግል ውስጥ ነፍስ ገድለው ይህን የፋኖን ትግል መደበቂያ ያደረጉ ሰርቀው በወንጀል እንዳይፈለጉ ይህን መደበቂያ ያደረጉ አላማና ግብ የሌላቸው ዝርፊያና አስገዶ መድፈርን ተግባር የሚያደርጉ እነማን ናቸው ሲባሉ ፋኖን እያሉ አብረው በፋኖ ውስጥ የሚሹለከለኩ ሲያመቻቸው ከብልጽግና ሚሊሻዎች ጋር ዝርፊያ የሚፈጽሙ ስምሪት የሚወስዱ ሳይመቻቸው ደግሞ ፋኖን በሚል እንደዚሁ ጎፈሪያቸውን እያበጠሩ ክላሻቸውን የሚያወዛውዙ በርካታ የትግል ዲሲፕሊን የሌላቸው አሉ። ይህንን ማጥራት የእውነተኛ ፋኖቹ ከዩኒቨርሲቲ ወጥተው ከውጭ ሀገራት መጥተው የተሻለና የተደላደለ ኑሯቸውን ትተው ከትልልቅ ወታደራዊ እንዲሁም ደግሞ ፖለቲካዊ መዋቅሮች ወርደው ፋኖን እየመሩ ያሉ የትጥቅ ትግል ማለት ማለት እንደሆነ የሚገነዘቡ አመራሮች አሉ። ለእነሱ ቦታው ሊሰጥ ይገባል። እነሱ ዲሲፕሊን እየወሰዱ ሊያስተካክሉ ይገባል። እስካሁን ድረስ በፋኖ ውስጥ እንግዲህ በጣም ፈተና ከሆኑ ጉዳዮች መካከል በየአካባቢው ታጥቀው እየተንቀሳቀሱ ወደ አንድነት ሊመጡ ሲሉ አካባቢያዊ የኬላ ወይም ደግሞ የተለያየ ጥቅምና መዋቅር እንዳይቀርባቸው ትልልቆቹን ወታደራዊ አመራሮች ጭምር ቦታ እንዳያገኙ ያደረጉት እነዚህ ናቸው። ስለዚህ በዚህ አጋጣሚ የፋኖ ትግል መከለስ መገምገም እንደገና መደራጀት አለበት። የአማራ ልዩ ኃይል አዛዥ፣ የቀድሞ የመከላከያ አዛዦች የነበሩ ትልልቅ ጀኔራሎች፣ ኮሎኔሎች በዚህ ትግል ውስጥ አሉ። ቢያንስ ወታደራዊ ስምሪቱን እና የወታደራዊ ዲሲፕሊኑን ለእነዚህ ሀምሳና ሰላሳና አርባ ዓመታት እንደታገሉ ሰዎች መስጠት ያስፈልጋል። ይሄ የሚሆን ከሆነ ተጠሪነቱም ተቋማዊ አደረጃጀቱም ቅርጽ እየያዘ ይወጣል። ከዛ ባለፈ ግን የኬላ ፋኖ ሆኖ የአንድ መንገድ ፋኖ ሆኖ የአንድ መንደር ፋኖ ሆኖ ወደ የትም አይከድም፣ ወደ የትም መድረስ አይቻልም። ሊታወቅ ይገባዋል። ከዚህ አንፃር እንግዲህ ፕሮፓጋንዳዎቹን ፋኖ ውስጣዊ አደረጃጀቱን ጠንክሮ በመምጣት የብልጽግና እጆቹን ሰርገው የገቡትን በማጽዳት እንዲሁም ደግሞ በውስጡ የትግል ዓላማ የሌላቸውን ደግሞ እንደየስምሪታቸው ማስተካከያ በመስጠት ይህን ማድረግ ካልቻለ እንግዲህ የከፋ ነገር ነው የሚሆነው። ለማንኛውም ከደረሱኝ ጥቆማዎች መካከል የተወሰኑትን እንዳቅርብ እና ወደ መረጃዎቹ እሄዳለሁ። መግቢያ ላይ ጊዜ ወስጃለሁ። የጤና መድንን በተመለከተ ከጎንደር መልእክት ልካችሁልኛል። ማክሰኝት ወረዳ በጤና መድን ክፍያ ብንከፍልም ወደ ጎንደር ሆስፒታል ሄደን እንታከብ ስንል ጎንደር ሆስፒታል የማክሰኝት ወረዳ ክፍያውን አልከፈለም ጎንደር ዙሪያ ወረዳ በሚል እየታከምን አይደለም የሚል መረጃ ደርሳችሁኛል። ይሄው ጥቆማችሁን አየር ላይ አውያለው። በአማራ ክልል ለጤና መድን የተሰበሰበ የህዝብ ገንዘብ አብዛኛው ለሚሊሻ ክፍያ መዋሉንም እንደዚሁ መረጃዎች ገልጸዋል። እንግዲህ ህዝቡ የጤና መድን ወይም ደግሞ የጤና ኢንሹራንስ ብሎ በቅድሚያ የከፈለው ገንዘብ ለሚሊሻ በመዋሉ ምክንያት አሁን ሰዎች ታመው ወደ ሆስፒታሉ ሲሄዱ ሆስፒታሎች፣ ውሉ የወሰዱ ትልልቅ ሆስፒታሎች ክፍያ አልከፈላቸውም በሚል ሕክምና እንዳያገኙ እያደረጋቸው መሆኑን ነው። እንግዲህ ሚሊሻ በመጠቀሙ ከውጭ ሀገር ወደ ሀገር ቤት የተመለሰ አድማጭ ተመልካች እንግዲህ ትዝብቱን አድርሶኛል። አዲስ አበባ ከአየር መንገድ የፍተሻ የእቃ ጫኝና አውራጅ ጨምሮ ከጥበቃ እስከ ባለስልጣን በአዲስ አበባ ውስጥ ካሉ ከግል ተቋማት እስከ መንግስት ተቋማት ከማህበራት እስከ ድርጅቶች ድረስ ያለውን አጠቃላይ ሁኔታ በተመለከተ እንግዲህ ይህንን ተመልክቶ ያለውን ተረኝነትና ሁኔታውን በተመለከተ ትዝብቱን ጽፎልኛል በሰፊው። ሌላው የሆቴል ቤቱ ያያቸው የአማራ ታዳጊ ልጃገረዶች ባለጊዜዎች ጋር እንግዲህ ገላቸውን እየሸጡ የሚሆነውን ሁኔታ በሙሉ ሞራል የሚነካ ጉዳይ መመልከቱንም በአዲስ አበባ ሆቴሎች በተዘዋወረበት ጊዜ የተመለከተውንም ጽፎልኛል። ለዚህ ነው መታገል የሚያስፈልገው በሚል ሌላው መከላከያና በፖሊስ ውስጥ ያሉ የቀድሞ ጓደኞችን፣ አዛዦች እና ኮማንደሮች እንዳገኘ እና አብረው በሻይ ቡና ቆይታቸው የተለያዩ ጉዳዮችን እንደተመለከተ እንደታዘበ ገልጾልኛል። ከፍተኛ ወታደራዊ መኮንኖች ጭምር ፋኖ አንድ ባለመሆኑ እነሱ ተቀላቅለው ለማገዝና ሙያዊ አስተዋጽኦ ለማድረግ እንቅፋት እንደሆነባቸውና በፍጹም የአማራ ጀኔራሎችና ኮሎኔሎች ቆስለውም ቢሆን በስርዓቱ እንደማይታመኑ እንዳጫወተው ነው እየገለጸልኝ። ይህ ጉዳይ በእጅጉ የከፋ ውስጣዊ መጠራጠርና ቅራኔ እያሰፋ መጥቷል። የፋኖ አንድ ለሞ አንድ አለመሆን ከሰራዊቱም ከፖሊሱ ዋና ዋና አዛዦች ያገኘው የነበረውን አጠቃላይ ሙያዊ ድጋፍ የሰው ኃይል ድጋፍ እንዲሁም ደግሞ ቁሳዊ ድጋፎችን ወደ ኋላ እንዲቀር አድርጎታል በሚል በቁጭት እንዳጫወተውና ሁኔታዎች ቢመቻቹ ሁሉም ይህንን ለመቀላቀልና የአማራን ህዝብ ጥያቄዎች ለማስመለስ ዝግጁ መሆናቸውን ገልጿል። ሌላው እንግዲህ በማህበራዊ ሚዲያ በሚለቀቁ አንዳንድ ግለሰቦችና አረመናዊ ድርጊቶች የትግልና የፋኖን የአማራን ህዝብ መሰረታዊ የህሉና የፖለቲካ ጥያቄዎች አጋጣሚዎችን በመጠቀም ተገቢ ባልሆነ አገላለጽና እና ትርጉም አልባ ፕሮፓጋንዳ ጉዳይ ላይ ያለውንም በተመለከተ እንደዚሁ አስተያየቶች አድርሳችሁኛል። በመግቢያው ላይ በስፋት አቅርቤዋለሁ። እንግዲህ እነዚህ ጉዳዮች መጣራት እና የፋኖ ትግሉን ከውስጣዊ አደጋ መጠበቅ አለበት የሚባለው ለዚህ ነው። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ የጦር ጀቶች ስምሪትን የተመለከተ መረጃን የማስከትለው። ተዋጊ የጦር ጀቶች ስምሪት እንግዲህ ዘመናዊ ተዋጊ የሚባሉ የጦር ጀቶች በከፍተኛ ፍጥነት ድምፅ እያሰሙ በሰሜን ወሎ እና በደቡብ ወሎ ቀጠናዎች ስምሪት መውሰዳቸውንና ተከታታይ በረራና አሰሳ እያደረጉ እንደሆነ የዓይን ማኞች ተናግረዋል። የጦር ጀቶቹ በአምባሰል፣ ደላንታ፣ የጁ፣ ጉባላፍቶ፣ ሀብሩ፣ ራያ ግዳን፣ ላስታ አካባቢዎች እና እንዲሁም ደግሞ እስከ ኮረምና ግራካሶ ራያን ለማጣና ራያ ዘቦ ቀጠናዎች ድረስ ነው ቅኝትና አሰሳ ሲያደርጉ የነበረው። በትላንትናው ዕለት እንግዲህ ባለፉት ወራት በዚህ ቀጠና ሰው አልባ አውሮፕላኖች ወይም ደግሞ ድሮኖች በተደጋጋሚ ውጊያ ላይ አገልግሎት ላይ ውለዋል። አልፎ አልፎ በሌሊትና በቀን እየመጡ የሚመላለሱ የጦር ጀቶች ግን ድምፃቸው ጭምር በእጅጉ ይረብሻል ነው የሚሉት ካለማጣ ከተማ መረጃውን ያደረሱ የመረጃ ምንጭ። የጦር ጀቶቹ በተደጋጋሚ ቅኝት ቢያደርጉም የቦምብ ወይም ደግሞ የሚሳይል ጥቃት ግን እስካሁን ድረስ አልፈጸሙም። ተዋጊ አውሮፕላኖቹ ከአፋር አቅጣጫ ነው የሚመጡት ምናልባት ሰመራ ሱልጣን አሊ ሚራህ አየር ማረፊያ የተነሱ ሳይሆኑ አይቀሩም ሲሉ አስተያየታቸውን አድርሰዋል ሌላው እንግዲህ ከአየር ኃይል የወጣው መረጃ ደግሞ ወደ አማራ ክልል የውጊያ ግንባሮች ሰው አልባ አውሮፕላን ድሮኖች አጥፍቶ ጠፊ ድሮኖች ወደ ግንባሩ እየተጓጓዙ ነው በተሽከርካሪ በአውሮፕላን በሰው ኃይል እየተጓጓዙ ነው ከሚቀጥለው ሳምንት ጀምሮ አጥፍቶ ጠፊ ድሮኖች በፋኖ ወታደራዊ ቀጠናዎች ላይ ስምሪት ይሰጣቸዋል እነዚህ አጥፍቶ ጠፊ ድሮኖች እንደ መደበኛ ድሮኖች መንደርደሪያ አየር ማረፊያ የማይፈልጉ በፖርሳም በሰው እጅም እንደውም በተሽከርካሪም ጭምር ተይዘው በየትኛውም ቦታ ላይ እንግዲህ የኮርኔሽን ማለት ነው በዚህ በመስራት የሚለቀቁ ናቸው። ንባብ የጂፒኤስ ንባብ በማንበብ የሚለቀቁ ናቸው ነው የሚሉት። አሁን እንግዲህ አብይ አህመድ የሰው አልባ አውሮፕላን በአገር ውስጥ ካመረተ በኋላ አጥፍቶ ጠፊዎቹን የአማራን ህዝብ መሞከሪያ ሊያደርግ ድሮኖቹን እያጓጓዘ ነው የሚል ከአየር ኃይል የወጣ መረጃ ነው። ጥንቃቄ ያስፈልገዋል ተብሏል። እንግዲህ በዓለም አቀፍ ማህበረሰቡም የጦር ወንጀል ህዝብ ላይ ራስ ህዝብ ላይ የጦር መሳሪያ መሞከሪያ ሲሆን እንዲሁም ደግሞ ዓለም አቀፍ ተቋማትም የሰብአዊ መብት ተከራካሪዎችም ይህን ጉዳይ ሊከታተሉት ይገባል ሲሉ ነው የመረጃ ምንጮቹ መረጃ እያደረሱት። ወደ ሌላው መረጃችን ስንሄድ ህወሓትን የተመለከተውን መረጃ ነው የማስከትለው። ህወሃት ለታጣቂዎች ወታደራዊ ስልጠናና ድጋፍ እየሰጠ ነው የሚል መረጃ ነው። ታዲያ ይሄ ምን አዲስ ነገር ይሆናል የሚል ጥያቄ ይኖራችሁ ይሆናል። ጉዳዩ ወዲህ ነው። እንግዲህ ህወሃት በትግራይ ክልል ውስጥ መቀመጫቸውን አድርገው ስልጠና ለሚወስዱ ታጣቂዎች ወታደራዊ ድጋፍና ወታደራዊ ስልጠና እየሰጠ ነው። ይሄ ለራሱ ታጣቂዎች በአርሚ ወይም ደግሞ የትግራይ የሰላም ኃይል እያለ ለሚጠራው አይደለም። ከዋገምራ ዞን ከአማራ ክልል ዋገምራ ዞን የተውጣጡ ቁጥራቸው ወደ መቶ የሚደርሱ ታጣቂዎች ናቸው ወታደራዊ ስልጠና እየተወሰዱና እየተሰጡ ያሉት። እነዚህ ወጣቶች የአገው ነጻ ውጭ ንቅናቄ በሚል በቆላ ተምቤን ወደ አበርገሌ ቀጠናዎች ባሉ ወታደራዊ ስልጠና ነው ወታደራዊ ስልጠና እየወሰዱ ያሉት ወታደራዊ ጣቢያዎች ላይ። እነዚህ እንግዲህ ከዚህ በፊት በህወሀት ይደገፍ የነበረ ታጣቂ ሀይል ነበረ። መሪዎቹ 2014 ከአማራ ብልጽግና ጋር በመደራደር ከአማራ ክልል መንግስት ጋር ስምምነት ፈጥረው መግባታቸው ይታወቃል። አሁን እንደገና በህዋት በኩል ሌሎች ታጣቂዎች ስልጠና እየተሰጣቸው እና ወታደራዊ ድጋፍ እየተደረገላቸው ሲሆን ህዳር 14 ባለፈው እሁድ 2018 ዓ.ም የህዋት ደቡባዊ ግንባር የጦር አዛዥ የሆነው ጆን መድድ በቅጽል ስሙ ወይም ደግሞ ዮሐንስ ወልደ ጊዮርጊስ የጭላ በተባለ ቦታ በመገኘት ስልጠና ካምፕ በመገኘት እነዚህን ታጣቂዎች ስለመጎብኘቱ ነው መረጃዎቹ የሚገልጹት። የዘመቻ ማብራሪያ እና ከታጣቂዎቹ ጋር ወደፊት ስለሚኖር ዘመቻ እንደዚሁ ግልጽ የሆነ መመሪያ እና ማብራሪያ ሰጥቷል ነው የተባለው። ይህንን በተመለከተ እንግዲህ ህወሓት የራሱን ብቻ ሳይሆን ከፕሪቶሪያ የሰላም ስምምነት በኋላ ታጣቂዎችን ማስታጠቅ እንደዚሁ እንግዲህ በፕሪቶሪያ የሰላም ስምምነት እንዳያደርገው ውል የገባበት ቢሆንም ግን አሁን ይህንን እያደረገ ነው በዚህ በቆላ ተንቤን ከዚህ ጋር በተያዘ ባለፈው እሁድ በዚህ ቀጠና ከፍተኛ የተኩስ ድምፅ ይሰማ እንደነበረ ያው ትላንትና መገለጹ ይታወቃል። የጭላ ተብሎ የሚጠራው አካባቢ የተደበቁ የጦር መሳሪያዎች እየወጡ ነው፣ ሙከራ እየተደረገ ጆን መድድም ከጉድጓድ እየወጡ ያሉ እና ለውጊያ ይስጋጁ ያሉ የጦር መሳሪያዎችንም በዚህ ቦታ ተገኝቶ ከሌሎቹ ጋር ስለመጎብኘቱ የወጡ መረጃዎች እያሳያሉ። ወደ ሌሎች መረጃዎች ስንሄድ ወደ መተማ የሚወስድን መረጃ ነው የማስከትለው በምዕራብ ጎንደር መተማ ከተማ በድንገተኛ ጥቃት ሁለት የሚሊሻ አባላት ስለመሞታቸው መረጃዎች ጠቁመዋል። መተማ ከተማ በድንገተኛ ጥቃት ሚሊሻዎች ከተገደሉ በኋላ ወጣ ብሎ በሚገኝ ወንዝ ዳር ደግሞ ሁለት ወጣቶች በመንግስት የጸጥታ ኃይሎች ተረሽነዋል ነው የተባለው። ስለ ጉዳዩ የተገኘ ተጨማሪ ዝርዝር መረጃ የለም። ሚሊሻዎቹ ከተማ ውስጥ በተከፈተ ጥቃት ነው የተገደሉት። በዚህ ምክንያት እንግዲህ ወንዝ ዳር ገላቸውን እየታጠቡ የነበሩ ሁለት ወጣቶች ደግሞ በጸጥታ ኃይሎች ተገድለዋል። እንግዲህ እነዚህን ከፋኖ ጋር ምንም አይነት ግንኙነት የላቸው የሚሉት የመረጃ ምንጮቹ እንግዲህ ለምን ይሄ እንደሆነ ያው በደንብ ይታወቃል። በተለያዩ አካባቢዎች ወጣቶችን እየገደሉ ፋኖ ላይ እርምጃ ወስደናል የሚል ሪፖርት ለማቅረብ ነው ይሄ እየሆነ ያለው። ከዚህ ጋር በተያያዘ ከንጹሐን ግድያ ጋር በተያያዘ እንደዚሁ ባህር ዳር ዙሪያ ሜጫ ወረዳ መሸንቲ ከተማ መገንጠያ መግቢያ አካባቢ የመንግስት ወታደሮች አራት ወጣቶችን በአሰቃቂ ሁኔታ አረሽነዋል። ወጣቶቹ ምንም ያልታጠቁ አርሶ አደሮች ናቸው። ሙገር ከተባለ ቦታ ወደ መሸንቲ ከተማ በባጃጅ ተሳፍረው ሲመጡ የነበሩ አርሶ አደሮች እንደሆኑ የሚገልጹት የመረጃ ምንጮቹ ወታደሮቹ ቀድመው የባጃጁን ሹፌር ከገደሉ በኋላ ሌሎችንም ወጣቶች አከታትለው ረሸኗቸው። እነዚህ አርሶ አደሮች ናቸው፣ ምንም አይነት ትጥቅ ያለያዙ ሰላማዊ ሰዎች ናቸው። መጨረሻም ባጃጇን ሙሉ በሙሉ አቃጠሉ። የከፋው ደግሞ እነዚህ ወጣት አርሶ አደሮች አስክሬን አይነሳም በሚል እስከ ምሽቱ ድረስ ፀሐይ እንዲመታው በማድረግ ይሄን ግፍ ፈጽመዋል ነው ያሉት። ይሄ የሆነው እንግዲህ ከባህር ዳር በቅርብ ርቀት ምናልባት በ30 እና በ40 ኪሎ ሜትር ርቀት ላይ በምትገኝ መሸንቲ ተብላ የምጠራ ከተማ ነው ይሄ የሆነው። ወደ አርማጭሆ የሚወስደን መረጃ ላስከትል። በአርማጭሆ ዶጋው ተብሎ በሚጠራ ቦታ በተሽከካሪዎች ላይ በተፈጸመ ድንገተኛ ጥቃት ወታደራዊ ቁሳዊ ኪሳራ ደርሷል። በአስራ ሰባት ተሽከርካሪዎች ሲንቀሳቀስ በነበረ የመንግስት ወታደሮች ላይ ድንገተኛ ጥቃት ተፈጽሞ ነው ጉዳት እየደረሰው። በጥቃቱ በሁለት ተሽከርካሪ ላይ የነበሩ ወታደሮች ላይ ጉዳት ደርሷል። የጉዳት መጠኑ በአህዛዊ መረጃ በውል አልታወቀም። ይህንን ተከትሎ የመንግስት ኃይል ያጸፋ የሞርተር ድብደባ አድርጓል። በአካባቢው ሱር ተብሎ የሚጠራ ኮንስትራክሽን ካምፕ አለ። በዚህ ካምፕ ላይ የሞርተር ድብደባ በማድረግ ካምፑን ጉዳት አድርሶበታል። እንዲሁም ደግሞ አንድ የነዳጅ ጫኝ ቦቴ እንዲቃጠል አድርገዋል በሞርታር የመንግስት ወታደሮች። በዚሁ አርማጭሆ ጋብላ ተብሎ በሚጠራ ቦታም በተፈጸመ የደፈጣ ጥቃት በቁጥርና በሀዝ ያልታወቀ ጉዳት ደርሷል። የደፈጣ ጥቃቱን ተከትሎ ለተወሰኑ ሰዓታት የቆየ ውጊያ መደረጉን የመረጃ ምንጮች ገልጸዋል። ጋብላ መገንጠያ ላይ በነበረው ውጊያ በሶስት አቅጣጫ ነው ረፋድ ላይ የደፈጣ ጥቃቶች እየተፈጸሙት። በዚህም በተሽካር ላይ በነበሩ የመንግስት ወታደሮች ላይ ጉዳት ደርሷል ነው እየተባለው። እዚሁ ሌላው መተማ ወረዳ ተመልሰን ስንሄድ መተማ ወረዳ ወዴ አንበሶ ተብሎ የሚጠራ ቀበሌ ነጋ ውሃ ተብሎ የሚጠራ ቦታ ላይ በተመሳሳይ የተፈጸመ የደፈጣ ጥቃት ጉዳት ደርሷል። ሰብአዊ ቁሳዊና ወታደራዊ ኪሳራ ደርሷል። እንግዲህ ሶስት የፋኖ ክፍለ ጦሮች በጋራ የፈጸሙ ጥቃት ነው። ይህንን ተከትሎ የመንግስት ኃይልም ያጸፋ ምላሽ ስለመስጠቱ ነው የተሰማው። ወደ ደቡብ ጎንደር የሚወስደን መረጃ ላስከትል። በደቡብ ጎንደር እንደዚሁ አንዳቤት ወረዳ በሁለት ቦታዎች በተደረገ ውጊያ ሰብአዊ ቁሳዊና ወታደራዊ ኪሳራ ደርሷል። ከጃራገዱ ከተማ በሌሊት ወደ አጸደ ማርያምና ሙቀጭ ተብሎ ወደሚጠሩ ቦታዎች ከተንቀሳቀሰ የመንግስት ኃይል ጋር ነው ውጊያ የተደረገው። በዚህ ውጊያ ሰብአዊ ቁሳዊ፣ ወታደራዊ ኪሳራ ደርሷል የሚሉት የመረጃ ምንጮች ፋኖን ከበባ ውስጥ ለማስገባት የታቀደው ዘመቻ እና ፋኖ ሰብሮ ለመውጣት በነበረው ፍልሚያ ነው እንግዲህ ጉዳት የደረሰው ለሰዓታት የቆየ ፍልሚያ ተደርጓል። በፋኖም በመንግስት ኃይልም እንደዚሁ በቁጥር ያልታወቀ ሰብአዊ ቁሳዊ፣ ወታደራዊ ኪሳራ ደርሷል። ውጊያው እንግዲህ ከሌሊቱ አስር ሰዓት ተኩል ጀምሮ እስከ ማለዳ ሁለት ሰዓት ድረስ እየነበረ እንደነበር የዓይንም ማኞች ይህንን ገልጸዋል። በፋኖ ላይ ምን ያክል ጉዳት፣ በመንግስት ወታደሮች ላይ ምን ያክል ጉዳት ደረሰ የሚለው አልታወቀም። በመጨረሻ ግን ፋኖ ከበባና ቀለበት ከበባውን ሰብሮ መውጣቱ ነው ለማወቅ እየተቻለው። ወደ አዲስ አበባ የሚወስደን መረጃን የማስከትለው፣ በአዲስ አበባ በሚቀጥሉት አምስት ቀናት የቤት ለቤት ፍተሻን ጨምሮ በመንገድ ላይ ፍተሻ ሊደረግ ነው። በዚህ በዘመቻ ደረጃ ይደረጋል የተባለውን ፍተሻ በተመለከተ መረጃዎች ቀድመው እንዳይወጡ በሚል ፖሊስ ጉዳዩን እንዲይዝ ታዟል። የተመረጡ የግለሰብ ቤቶች፣ የሃይማኖት ተቋማት፣ የንግድ መደብሮች፣ የተለያዩ ድርጅቶችና የመጋዘኖች ጭምር ይፈተሻሉ ነው የተባለው። ይህንን መረጃ ያደረሱ የፌዴራል ፖሊስ የመረጃ ምንጭ እንደሚገልጹት የጦር መሳሪያዎች በተለያዩ ጊዜ ወደ አዲስ አበባ ገብተው እየተከማቹ እንደሆነ በብሔራዊ መረጃና ደህንነት አገልግሎት በኩል ለፌዴራል ፖሊስ የተጻፈ ደብዳቤና የተሰጠ ጥቆማ አለ። በዚህ ዝርዝር የተለያዩ ቦታዎች ለፌደራል ፖሊስ ተጽፈዋል፣ ተገልጸዋል። እንግዲህ በተደጋጋሚ እንዲህ አይነት ጥቆማዎች ቢመጡም ብዙ ጊዜ በተደረጉ ፍተሻዎች ግን የተገመተውን ያክል የጦር መሳሪያ ማግኘት አልተቻለም የሚሉት የፌደራል ፖሊስ አባል፣ ነገር ግን ብልጽግና እርስ በርስ ውስጣዊ አለመተማመን እና እንዲሁም ደግሞ ከዚህ አልፎ ከህዝብ ጋር አለመተማመን ውስጥ መግባቱን ተከትሎ በእንዲህ አይነት ፍተሻዎች መንግስት አለ ለማስባል ፍተሻዎቹ ይደረጋሉ ነው የተባለው። ከዚህ ጋር በተያያዘ እንግዲህ የአዲስ አበባ ዙሪያ በሮች እንደዚሁ ጥብቅ ጥበቃ እንድደረግላቸው ትዕዛዝ መሰጠቱን ከባለፈው ሳምንት ጀምሮ መረጃዎቹ ጠቁመዋል። ለዚህ ሰዓት በተለያዩ አካባቢዎች በማሰባሰብ ወደ እናንተ ላድረስ የያዝኳቸው መረጃዎች እነዚህ እንደሚመስሉ፣ ስለተከታተላቸሁ በእጅጉ አመሰግናለሁ። በሌሎች ተመሳሳይ ፕሮግራሞች እስከምንገናኝ ድረስ መልካም ሲ